ጤና ይስጥልኝ የተከበራችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ተጀምሯል። በሚኖረንም ቆይታ የማናቸው የዜና አምዳችንን ጨምሮ ሌሎች ዘገባዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። ስኬታማነታችን የሚለካው በታከሙ ታካሚዎች ብዛት ብቻ ሳይሆን በመጀመሪያ ደረጃ እንዳይታመሙ በሚሰሩ አዳዲስ የጤና አቀራረቦቻችን ነው ሲሉ የጤና ሚኒስቴር ሚኒስትር ዶክተር መቅደስ ዳባ ተናገሩ። ሚኒስትሯ የጤናውን ዘርፍ ጠንካራና ራሱን ችሎ የሚቆም እንዲሆን ለማድረግ በርካታ ስራዎች እንደተሰሩ ተናግረዋል። ሰለሞን አሰፌ ዜጎች አካላዊና ስነ ልቦና የጤናቸው ተጠብቆ አምራች ዜጋ እንዲሆኑ ለማድረግ በሚያስችል መልኩ የጤና ስርዓቱን ለማዘመን እየተሰራ መሆኑን የጤና ሚኒስቴር መረጃ ያመለክታል። የጤና ሚኒስቴር ሚኒስትር ዶክተር መቅደስ ዳባ የዜጎችን ጤና ለመጠበቅ አዳዲስ መፍትሄዎችን ማምጣት አስፈላጊ ነው ብለዋል። የጤናው ዘርፍ ምን መምሰል አለበት፣ ለወደፊት ተሻጋሪ መሆን እንዲችል ደግሞ ዘላቂ የሆነ ስራዎች እንዴት ይቀመጡለት በሚል ከባለሙያዎች አንጻር፣ ከግብአት አንጻር፣ ከአስተዳደር ስርዓቱ፣ ከአገልግሎት ዘርፍ አሰጣጡ ህብረተሰብን በተለያዩ ነገሮች፣ ከዲጂታላይዜሽን፣ ከተለያዩ ስራዎች ጋር እንዴት አድርጎ ማሻሻል ይቻላል የሚለው በጣም ሰፊ ውይይት የተደረገበት እና ከዛም ደግሞ የመፍትሄ ሀሳቦች እንዲሁም ደግሞ ቀጣይ ስራዎች የወጡበት በእናቶች ጤና፣ በህፃናት ጤና እንዲሁም ደግሞ በጨቅላ ህፃናት ጤና፣ ተላላፊና ተላላፊ ያልሆኑ በሽታዎች ላይ የመጡ ነገሮች ምንድን ናቸው የሚል ክፍተት ያየንባቸው በተለያየ ክልል እኩል መሄድ የምንችልበትንና ወጥነት ስርዓት ላይ የምንገባበትንም የጋራ እንሰራቸውን ነገሮች አስቀምጠናል ማለት ነው። በኢትዮጵያ በመንግስትም ሆነ በግሉ ዘርፍ የጤና አገልግሎትን ተደራሽ ለማድረግ ከፍተኛ ስራ እየተሰራ መሆኑን የገለጹት የጤና ሚኒስትሯ ዶክተር መቅደስ ዳባ በጤናው ዘርፍ ዲጂታል የጤና መፍትሄዎችን ለማሳደግና ተግባራዊ ለማድረግ በርካታ ስራዎች እየተሰሩ እንዳለ ገልጸዋል። የተሻለ የጤና ኢንቨስትመንት መንግስት በቁርጠኝነት ያስቀመጥበት አመት እንደሆነ ይታወቃል። በቀጣይ ደግሞ በደንብ ይሄንን ኢንቨስትመንት በዘላቂነት ማስኬድ እንዲቻል የተለያዩ የኢኖቬሽን ወይም ደግሞ ጥሩ ለኢንቨስትመንትና ለፋይናንስ የሚሆኑ የጋራ ተግባባቶችን ያወጣንበት ነበረ። በዚህም እንግዲህ በተከታታይ የምናቀርባቸው ወደ ህብረተሰቡ የምናሳውቃቸው ኢንቨስትመንት አዳዲስ ሞዴልስ አምጥተናል። በተለይ ባለድርሻ አካላት የልማት ግቦቻችንን በጤናው ዘርፍ ለማስቀመጥ እንዴት አድርገን በጋራ መንግስት መር በአንድ እቅድ፣ በአንድ ሪፖርት፣ በአንድ ኢንቨስትመንት መስራት እንችላለን የሚለውን ከሁሉም ባለድርሻ አካላት ጋር ተግባቦት ፈጥረናል። ይህንንም እንተገብራለን ማለት ነው። በተላላፊ በሽታዎች የሚደርሱ ሞትና ጉዳትን መቀነስ ተችሏል ያሉት የጤና ሚኒስትሯ ዶክተር መቅደስ ዳባ ስኬት የሚለካው በተገነቡ ተቋማትና በታከሙት ታካሚዎች ብዛት ሳይሆን ቀድመን እንዳይታመሙ በሚሰሩ ስራዎች ነው ሲሉም ይገልጻሉ የጤና ፖሊሲያችን የሚኒስትሮች ምክር ቤት በጋራ በመሆን እንደወጣ ይታወቃል። ለሰላሳ አመት የነበረን የጤናን ፖሊሲ በመከለስ በባለፈው የተሰሩ ስራዎች ውስጥ አንዱ የነበረው ፖሊሲያችንን ወደ ትግበራ የገባንበት አመት ነው። ይህ ፖሊሲ መከላከልን ይዙ። ምክንያቱም የበፊት የነበረን የጤና ፖሊሲ በጣም ወደ መከላከል ብቻ ትኩረት ያደርጋል አክሞ በማዳን ላይ ያሉ ነገሮችን ግን በፖሊሲ አቅፎ ለዛ የሚሆኑ ደግሞ አጆችን አላወጣም ነበር። ለትግበራም ደግሞ መመሪያ ምናምን የሚወጣው ከዛ በተጨማሪ ነው። ስለዚህ ለዛ የሚሆኑ ነው ስራዎችን በደንብ ህብረተሰባችን ይዞ ባለድርሻ አካላት በሙሉ የጋራ ተግባቦት እንዲኖረን፣ ፖሊሲው በደንብ ለህብረተሰቡ እንዲደርስ በቋንቋዎች በተለያዩ ቋንቋዎች የቀረበበት ነው። በእንግሊዝኛም በአማርኛም ተተርጉሟል። በተለያዩ ነገሮች ደግሞ በዲጂታልም ሰዎች እጃቸው ላይ እንዲደርስ ተደርጓል ማለት ነው። የዓለምን ነባራዊ ሁኔታ ያገናዘበ የጤና አገልግሎት ስርዓትን የመተግበር ስራ ተጠናክሮ እንደሚቀጥልም ሚኒስትሯ ተናግረዋል። የሰሜን ሸዋ ዞን በአምራች ኢንዱስትሪ ዘርፍ የተሞክሮ ማዕከል መሆኑን የሰሜን ጎጃም ዞን አመራሮች ተናገሩ። በዞኑ የሚገኙ አምራች ኢንዱስትሪዎች የአካባቢውን ጥሬ ዕቃና ጸጋ የሚጠቀሙ መሆኑና እየፈጠሩት ያለው የስራ ዕድል ለተሞክሮነት የሚጠቀስ ነው ብለዋል። የሰሜን ጎጃም ዞን የኢንቨስትመንት ቦርድ አባላት በሰሜን ሸዋ ዞን ሁለት ወረዳዎች አምራች ኢንዱስትሪዎች ጉብኝትና ልምድ ልውውጥም አካሂደዋል። ስነ ጊዮርጊስ ከበደ ተጨማሪ አለው። በሰሜን ሸዋ ዞን 1519 የኢንቨስትመንት ፕሮጀክቶች መኖራቸውን የዞኑ ኢንዱስትሪና ኢንቨስትመንት መምሪያ መረጃ ያመለክታል። የመምሪያው ኃላፊ ደምሰው መንበሩ በዞኑ በኢንቨስትመንት ዘርፉ የተፈጠረው መነቃቃት በቅንጅት መስራት በመቻሉ የመጣ ውጤት ስለመሆኑ ገልጸዋል። ይሄ ስራ ቅንጅት ይፈልጋል። ኢንቨስትመንት አገልጋይነትን ይፈልጋል። የሚመጣውን ባለሀብት በአግባቡ የማስተናገድ በአግባቡ የመቀበል የሚስተካከሉ ጉዳዮች ካሉ በፍጥነት አስተካክሎ እንዲመጣ ማድረግና በፍጥነት መሬት ማስረከብ ያስፈልጋል። አሁን እንደኛ ዞን ባለው ሁኔታ ይህን ሁሉ ፋብሪካዎች መሬት ላይ የነኩት የሚሰጠው የአገልግሎት አሰጣት ቀልጣፋ በመሆኑ፣ ሁለተኛው ማህበረሰቡ ሰላም ወዳድ ማህበረሰብ ነው። ያለውን ፋብሪካ እንደ ራሱ እንደ ንብረቱ አድርጎ የሚቆጠር ማህበረሰቡን ያለው የሰሜን ጎጃም ዞን የኢንቨስትመንት ቦርድ አባላት ከሰሜን ሸዋ ዞን የኢንቨስትመንት እንቅስቃሴ ተሞክሮ ለመውሰድ በአንጎለላና ጠራ ወረዳና በቡልጋ ከተማ አስተዳደር ጉብኝት ያደረጉ ሲሆን በጉብኝታቸው በርካታ ልምዶችን መቅሰም ስለመቻላቸው የሰሜን ጎጃም ዞን ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ መኳንንት ልጅ አለም ተናግረዋል። ይህ አካባቢ ከዚህም በፊት እንደምናውቀው የክልሉ ቤንች ማርክ ነው በአምራች ኢንዱስትሪ ዘርፍ የእኛም አካባቢ በጣም ፖቴንሻል ነው፣ ብዙ ጸጋዎች ያሉት አካባቢ ነው ግን እንደዚህ አካባቢ ማልማት አልቻልንም በተለያዩ ምክንያቶች። እናዚህ በጣም የተቀናጁ ሁለገብ ኢንዱስትሪዎችን ያየንበት የአመራር የባለሙያ ቁርጠኝነት ኮሚትመንት ለአካባቢ ማህበረሰብ መለወጥ በትጋት የሚሰሩ አመራሮችና ባለሙያዎችን ያየንበት ነው። እጅግ በጣም ኮርተናል። እውነት ለመናገር ይሄ እንቅልፍ ይነሳል። ከዚህ በኋላ የእኛን አካባቢ ፖቴንሻል መሰረት አድርገን ሌት ተቀን መስራትና በፍጥነት አካባቢውን ለመቀየር የምንተጋ እንደሆነ ነው የተረዳሁት። የሰሜን ሸዋ ዞን በአምራች ኢንዱስትሪ ላይ በትኩረት እንደሚሰራ መመልከት ችለናል ያሉት የሰሜን ጎጃም ዞን ዋና አስተዳዳሪ አሰፋ ጥላሁን በበኩላቸው በዞናችን ያሉ ጸጋዎችን ተጠቅመን ሰሜን ጎጃምን የኢንቨስትመንት ማዕከል ማድረግ የምንችልበትን ልምድ እያገኘንበት ቆይታን አድርገናል ብለዋል። ዘርፉ ዋና ዓላማ የሀገሩን ውስጥ ፍጆታ በሀገር ውስጥ ምርት መተካት መቻል ነው፣ የመጀመሪያው ማለት ነው። ከዚህ አኳያ ሰፊ ሰፊ ኢንቨስትመንቶች እዚህ ሁለቱም ወረዳ ላይ እንዳሉ ለማየት ችለናል። በሁለቱም ወረዳ ላይ ያየናቸው ፋብሪካዎች በአምራች ዘርፍ ላይ እየተሰማሩ ናቸው። የሚጠቀሙትን ማቴሪያል ከዚሁ ያለ ነው። እነዚህ ልምዶች ቀምረን ሰሜን ሸዋ ዞን ላይ ያለውን ልምድ ቀምረን የተለያዩ ትልልቅ ባለሀብቶችን ጋብዘን በተመሳሳይ አካባቢው የኢንቨስትመንት ቦታ ለማድረግ ዝግጅት ስላደረግን ነው። ይህን ልምድ መውሰድ የፈለግ ነው እና የሚጠበቀውን ልምድ ወስደናል። በሰሜን ሸዋ ዞን ከሚገኙ አጠቃላይ የኢንቨስትመንት ፕሮጀክቶች 51.7 በመቶ አምራች ኢንዱስትሪዎች ናቸው። በዞኑ በኢንቨስትመንት ዘርፉ ከ68 ሺ በላይ ለሚሆኑ ዜጎች የስራ ዕድል መፍጠር ስለመቻሉም ተመላክቷል። በአማራ ክልል ያለውን የትምህርት ግብዓት ችግር ለማቃለል የተለያዩ ድጋፎችን እንደሚያደርግ የፌዴራል ቤቶች ኮርፖሬሽን አስታወቀ። ኮርፖሬሽኑ የትምህርት ቁሳቁስ ድጋፍ ለክልሉ ትምህርት ቢሮ አስረክቧል። አዲሱ ዳዊት ዝርዝሩን ይዟል። የፌዴራል ቤቶች ኮርፖሬሽን በአማራ ክልል ለሚገኙ ትምህርት ቤቶች የትምህርት ቁሳቁስ ድጋፍ አድርጓል። በርክክቡ ላይ የተገኙት የፌዴራል ቤቶች ኮርፖሬሽን ዋና ስራ አስፈጻሚ ረሻድ ክማል ተቋሙ የተለያዩ ማህበራዊ ጉዳዮች ላይ ኃላፊነቱን ሲወጣ መቆየቱን ገልጸው ይህ የትምህርት ቁሳቁስ ድጋፍም የዚህ አካል ነው ብለዋል። በክልሉ ያለውን የግብዓት ችግር ለማቃለል እንደ ተቋም መሰል ድጋፎችን አጠናክረን እንቀጥላለን ብለዋል። ድጋፍ ለሚያስፈልጋቸው ፕራዮሪቲ ለሚያስፈልጋቸው ብዙ ድጋፍ የሚፈልጉ ወገኖችም አካባቢዎችም ሊኖሩ ይችላሉ። ግን በጣም የባስበት በጣም የሚያስፈልገው የቱ ነው የሚለውን ነገር በደንብ ለይቶ፣ በተለይ ደግሞ ዜጋ ላይ ማተኮር ትልቅ ነገር። ነገ ኢትዮጵያ ግንባታ ተስፋ የሚሆኑ ተማሪዎችን፣ አቅም ያለውን ኢትዮጵያዊ ዜጋ፣ ጥሩ ዲሲፕሊን ያለው ለሀገሩ ፍቅር ያለውን ዜጋ ለማፍራት የግድ ትኩረት ሰጥቶ መስራት የግድ ነውና እኛ ጀመርን እንጂ ትልቅ ነው የሚል ነገር አይደለም። ግን ማሰቡም አንድ ነገር ነውና ይህን ለወደፊቱም እንግዲህ በዚህ አይነት ሁኔታ ችግር ያለባቸው አካባቢዎችን ለይተን አማራ ክልልንም ጭምር ለመደገፍ ዝግጁ ነ ሌሎች ተቋማትም መሰል ድጋፎችን በማድረግ ብቁ ዜጎችን በማፍራት ሂደት ተሳትፏቸውን እንዲያጠናክሩ ጥሪ አስተላልፈዋል። ሌሎች ተቋማትም ደግሞ ይህንን አላማ መደጋገፍን፣ አብሮነትን፣ ኢትዮጵያዊነትን እንደገና ደግሞ እንደ ሀገር የተፈጠረው ሀብት የህዝብ መሆኑን ማሳያ ስለሆነ ይህንን በደንብ አጠንክሮ መቀጠል አለባቸው ብዬ ነው ማስበው። በአማራ ክልል የትምህርት ቢሮ የኮታ ድልድል መሰረት የተደረገው ድጋፍ ለደብረ ብርሃን ከተማ አስተዳደር ትምህርት መምሪያ ተሰጥቷል። የደብረ ብርሃን ከተማ አስተዳደር ትምህርት መምሪያ ኃላፊ ወይዘሮ መቅደስ ብዙነ በከተማዋ የተፈናቀሉትን ጨምሮ በተለያዩ ችግሮች ውስጥ ያሉ ተማሪዎች እንዳሉ ገልጸው በኮርፖሬሽኑ የተደረገው ድጋፍ ችግሮችን በማቃለል ረገድ ትልቅ ሚና አለው ብለዋል። በመቀጠል የደብረ ብርሃን ከተማ አስተዳደር የበርካታ ተማሪዎችን ተቀብሎ የሚያስተናግድ ከተማ አስተዳደር እንደመሆኑ መጠን የኢኮኖሚ ችግር ያለባቸውም እንዲሁም ደግሞ ተፈናቅለው ከሌላ አካባቢ የመጡ ተማሪዎችን የሚያስተናግድ ከተማ አስተዳደር እንደመሆኑ ብዙ ድጋፎች ያስፈልጉታል። ዛሬም የፌዴራል ቤቶች ኮርፖሬሽን ያደረገልንን ድጋፍ ከልብ በመምሪያውና በሕጻናቱ ስም ማመስገን ነው የምፈልገው። ይሄ ድጋፍም ቀላል የሚባል ድጋፍ አይደለም። ይሄ ተማሪዎቹ ጋር ሄዶ ለሚፈለገው ዓላማ እንዲሁም በማድረግ ታለመለትን ዓላማ እንዲሳካ ለማድረግ እኛም ኃላፊነታችን እንወጣለን። በተለያዩ ሰው ሰራሽና ተፈጥሯዊ ችግሮች ምክንያት እንደ ክልል የትምህርት የግብዓት ውስንነት ስር የሰደደ ስለመሆኑ አንስተው፣ መሰል ድጋፎች ከግለሰቦች ጀምሮ ከግብረ ሰናይ ድርጅቶችና ተቋማት ይጠበቃሉ ብለዋል። የአማራ ክልል ትምህርት በጣም በበርካታ ችግሮች ውስጥ ያለፈ ነው፣ አሁንም እያለፈ ያለ ዘርፍ ነው። ስለዚህ የሁሉንም ድጋፍ ይፈልጋል። ይህንን የፌዴራል ቤቶች ያደረገው ድጋፍ ሌሎችም እንዲያደርጉት እንፈልጋለን። በርካታ የትምህርት ቤቶች የወደሙ አሉ፣ የተዘረፉ አሉ። የትምህርት ቁሳቁሳቸው የጎደለባቸው ስላሉ እነዛን የመልሰው በመገንባት ረገድ የትምህርት ቤቶችን በማደስ እንዲሁም በመገንባት ተማሪዎች ምገባ ላይ በመደገፍ ይሄንን የሚከታተል አካል በሙሉ ድጋፍ ማድረግ የሚፈልግ በዚህ አጋጣሚ ድጋፍ እንዲያደርግ መልእክት ማስተላለፍ ይፈልጋል። የተደረገው የትምህርት ቁሳቁስ ድጋፍ ከአንድ ሚሊዮን ብር በላይ የሚገመት ሲሆን ከስምንት መቶ በላይ ለሚሆኑ ተማሪዎችም ተደራሽ ይሆናል። የደብረ ብርሃን ዩኒቨርሲቲ አዲስ ለተመደቡ ተማሪዎች አቀባበል አደረገ። ከ ሁለት ሺ አራት መቶ በላይ አዲስ ተማሪዎችን ተቀብሎ ለማስተማር ዝግጅት ማድረጉን የገለጹት የዩኒቨርሲቲው አካዳሚክ ምክትል ፕሬዚደንት ዶክተር ጌትነት አሸናፊ ናቸው። በላይ ተስፋዬ አነጋግሯቸዋል። የደብረ ብርሃን ዩኒቨርሲቲ በ2018 የተመደቡ አዲስ ተማሪዎችን አቀባበል አድርጓል። በዩኒቨርስቲው የተደረገላቸው አቀባበል መልካም እንደነበርና በቆይታቸውም በቂ እውቀትን ቀስሞ ለመውጣት ዝግጁ መሆናቸውን ነው ተማሪዎቹ የገለጹት። ከከተማዋ ጀምሮ እስከ ግቢ ድረስ ሁሉ ነገር ምርጥ ነው። ሰውም አሪፍ ነው፣ ከተማውም አሪፍ ነው። እዚህ ስንገባ ራሱ አቀባበሉ እንዴት ደስ እንደሚል ተመችቶናል። ጠንክረን ተምረን አሪፍ ቦታ ለመድረስ ያሳደገንን ማህበረሰብ ደግሞ ለማስጠራት በርተን እማራለን። አልጠበቅኩም ነበር እንደዚያው ፍሬሽ ስለሆነ እንደዚህ አልጠበቅኩ ነበር፣ ግን ያለው ሁኔታ ደስ ይላል። ፈገግታችሁ፣ ሰው አቀባበላችሁ በጣም ደስ ይላል። እናመሰግናለን። በጣም ብርድ ነው ሲባል ነበረ፣ ግን እኔ ተመችቶኛል። በጣም አሪፍ ግቢ ነው። ህዝቡም የፍቅር ሰው ነው። ተመችቶኛል። የተማሪ ወላጆችም በተደረገው አቀባበል ደስተኞች እንደሆኑ ተናግረዋል። በጣም አሪፍ ነው። ደስ ብሎኛል። እዚህ በመመደቧም እድለኛ ነች ብዬ አስባለሁ። እንዴት እንደምናሳድጋቸው ያውቃሉ ጠንቅቀው። እዚህ ከደረሱ ደግሞ የእኛን ልፋት አስበው ለራሳቸው ወደፊት የሚሆነውን ነገር ትምህርታቸው ትኩረት አድርገው እንዲማሩ መክራሉ አቀባበል ሲያደርጉ የነበሩ አስተባባሪዎች ተማሪዎች የቤተሰብ አይነት ስሜት እንዲሰማቸው ለማድረግ እየሰራ ነው ብለዋል። ዩኒቨርሲቲውን በሰላማዊ መማር ማስተማር ሂደት እንዲማሩ እና የራሳቸውን አስተዋጽኦ እንዲያደርጉ እኛም የቤተሰባዊ ፍቅር እንሰጣቸዋለን ብለን ተዘጋጅተናል። እንደ ተማሪ ፖሊስ ጽሕፈት ቤት እንደ ዩኒቨርሲቲ በአይነቱ በታሪኩም የደብረን ዩኒቨርሲቲ ከተቀበላቸው ልጆች የዘንድሮ በልዩነት ነው እየተቀበለ የምንገኘው እንደ ተማሪ ህብረት ተወካይም ደግሞ ተማሪዎችን የተለያዩ አይነት ተማሪዎችን ከየባቹም ከየክፍሉም አመቻችተን እነዚህም ፍረሽ ተማሪዎች ዌልከም እንዲሉ የቤተሰብነት ስሜቱ እንዲሰማቸው እና በኢንዲቪዥዋል ተርም በየክላሱ የአንዳንዱ ተማሪ ኮሚኒኬት እያደረግን የመማር ማስተማር ሂደቱ ምን ላይን ያለው የሚለው እንከታተላለን። እንደ ጽህፈት ቤት ተማሪዎቻችንን ብቁ አድርገን። ዩኒቨርስቲያችንን የሚመጥኑ ለሀገር የሚጠቅሙ ሆነው ይወጣሉ ብለን እናስባለን። ለተማሪዎች ከመልካም አቀባበል ጀምሮ ጊዜያቸውን ለትምህርት እንዲሰጡ ልዩ የህይወት ክህሎት ስልጠና እንደሚሰጥ የገለጹት የዩኒቨርሲቲው አካዳሚክ ምክትል ፕሬዝዳንት ዶክተር ጌትነት አሸናፊ ናቸው። አቀባበላችን በወላጆችንም ጭምር ተማሪዎቹ ልጆቻቸውን ይዘው ግቢ ገብተው ተማሪዎቻቸው የሚያርፉበትንም ጭምር እንዲያዩ የተሻለ ስሜት እንዲኖራቸው የማድረግ ስራ ነው እየሰራ ነው ያለ ነው። የሚቀጥሉት ሶስት አራት ቀናት ደግሞ የአዲስ ገቢ ተማሪዎቻችንን ልዩ የህይወት ክህሎት ስልጠናዎችን እንሰጣቸዋለን። ወደ ዩኒቨርሲቲ ትምህርት ቀጥታ ወደ ከመግባታቸው በፊት የተሻለ የትምህርት አቀባበል እንዲኖራቸው ራሳቸውን ለትምህርታቸው እና በዩኒቨርሲቲ ቆይታቸው በተሻለ ሁኔታ ዝግጁ አድርገው እንዲቆዩ ማድረግ የሚያስችል ይሆናል። ለአዲስ ተማሪዎች የመደበኛ ትምህርት ለመጀመር የሚያስችል በቂ ዝግጅት ስለመደረጉ የጠቀሱት ምክትል ፕሬዚዳንቱ እንኳን በሰላም መጣችሁ ሲሉ መልካም ኞታቸውን ገልጸዋል። የአንደኛ ዓመት ገቢ ተማሪዎች በሚቀጥለው ሳምንት መደበኛ ትምህርታቸውን ይቀጥላሉ። ለዛ የሚሆነውን ዝግጅት አርገናል። በቂ ዝግጅት አርገናል። እየጠበቅን የነበረው እንግዲህ የተማሪዎቻችንን መምጣት ነው። ተማሪዎቻችን እየመጡ ነው በሰላም እየመጡ ነው። ትናንትናም ፕሬዚዳንቱ ባሉበት ዩኒቨርሲቲው ከፍተኛ አመራሮች እና የዩኒቨርሲቲው ማህበረሰብ ሞቅ ያለ አቀባበል አድርጓል። በጣም ደስ ብሎናል። ተማሪዎቻችን በሰላም እንኳን ወደ ዩኒቨርሲቲያችን መጣችሁ ብለን ዌልካም ብለናል። በሰላም በመምጣታቸውም ደስተኛ ነን። ዩኒቨርሲቲው በ2018 ዓ ም ከ2400 በላይ አዲስ ተማሪዎችን ተቀብሎ ለማስተማር መዘጋጀቱም ተጠቅሷል። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። በማስከተል የማናቸው የዜና አምዳችንን እናስከትላለን። ታላላቅ የስዕል ስራዎችን ለአለም ያበረከቱ ሲሆን በስዕሎቻቸውም ስርዓተ አምልኮን፣ ማህበራዊ አኗኗር፣ የማህበረሰቡን ደስታና ሀዘን እንዲሁም ጀግንነቱን ስልጣኔውንና ሀገር ወዳድነትን የሚያንጸባርቁ ስራዎችን ሰርተዋል። ከቀዳማዊ ኃይለ ሥላሴ እጅ የስነ ጥበብ ከፍተኛ ሽልማት እንዲሁም በሀገር ውስጥና በዓለም አቀፍ ደረጃ ከዘጠና በላይ የሚሆኑ ሽልማቶችንና የክብር ዜግነትንም ያገኙ ሰው ናቸው። የዛሬው የማናቸው እንግዳችን እጅግ የተከበሩ የዓለም ሎሬት የሜትር አርቲስት አፈወርቅ ተክሌ ናቸው። ሰላማዊት ነጋ አዘጋጅተዋለች። የአራት ዓለም አቀፍ አካዳሚዎች አባል ሲሆኑ በተሰማሩበት የሥነ ስዕል ጥበብ በዓለም ላይ ከፍተኛ ሚና ለተጫወቱ ታላላቅ ሰዎች የሚሰጠውን የዓለም ሎሬት የተሰኘውን ማዕረግ አግኝተዋል። ሕይወታቸው እስካለፈበት ጊዜ ድረስ ከ97 በላይ የዓለም አቀፍ ሽልማቶችን ከተለያዩ ተቋማት ተቀብለዋል። እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ አንድ ስዕል ሲታወቅ መንካት አልችልም፣ ምክንያቱም በዋጋም በአፕሪሽንም በመታወቁም ተለዋውጦ እንዳይገኝ እጅግ የተከበሩ የዓለም ሎሬት የሜትር አርቲስት አፈወርቅ ተክሌ ከአባታቸው ከአቶ ተክሌ ማሞና ከእናታቸው ከወይዘሮ ፈለቀች የማታወርቅ ጥቅምት 13 1924 ዓ.ም ባንኮቨር ከተማ ተወለዱ። ከቀዳማዊ ኃይለሥላሴ የስነጠው ከፍተኛ ሽልማት ጀምሮ በሀገር ውስጥና በዓለም አቀፍ ደረጃ ከዘጠና በላይ የሚሆኑ ሜዳሊያዎች፣ ሽልማቶች ዲኮራሲያኖችና የክብር ዜግነት ያገኙ ሰው ናቸው። ለአብነትም በሐምሌ ወር 1997 ዓ ም በአይርላንድ ዋና ከተማ በዱብሊን በተደረገው በሰላሳኛው የኪነ ጥበብ የባህል ና የሳይንስ ዓለም አቀፋዊ በዓል ላይ ዘ ኢንተርናሽናል ባዮግራፊካል ሴንተር ኦፍ ካምብሪጅ በስነ ጥበብ ሙያ የመጨረሻ ሽልማት የሆነውን ዳቪንቺ ዳይመንድ ወይም የዳቪንቺ አልማዝ የተባለውን ሽልማት ሰጥቷቸዋል። ይህንን ሽልማት በማግኘትም ብቸኛው አፍሪካዊ የስነ ጥበብ ሰው ለመሆን በቅተዋል። በዚሁ በዓል ላይም ዩናይትድ ካልቸራል ኮንቬንሽን ኦፍ ዘ ዩናይትድ ስቴትስ ኦፍ አሜሪካ ለእኙ ታላቅ ሰው ኢንተርናሽናል ፒስ ፕራይዝ ልዩ ሽልማትና የክብር የሰላም አምባሳደርነት ሰጥቷቸዋል። ይህም ሽልማትና የክብር ዲፕሎማ በዘር፣ በሃይማኖት፣ በፖለቲካ፣ በባህል በተከፋፈለችው ዓለማችን ለዓለም ሰላምና ፍትህን ለሰው ልጆች እኩልነትና አንድነት ለማስፈን ለሚጥሩ ሰዎች የሚሰጥ ዓለም አቀፋዊ ሽልማት እንደሆነ የድርጅቱ ኃላፊዎች በሽልማቱ ወቅት ገልጸው ነበርም። እኚህ ታላቅ የጥበብ ሰው አጭር የህይወት ታሪክ ከልጅነት ጀምሮ ጓደኛቸው በሆኑት በፕሮፌሰር ሪቻርድ ፓንክረስት በአማርኛና በእንግሊዝኛ አፈወርቅ ተክሌ አጭር የህይወት ታሪክና ምርጥ ስዕሎች በሚል ርዕስ ባቀረቡት መጽሐፍ መግቢያ ላይ አስተያየታቸውን ያሰፈሩት በደርግ ዘመነ መንግስት የባህልና ስፖርት ጉዳይ ሚኒስትር የነበሩት ሻለቃ ግርማ የሜትር አርቲስት አፈወርቅ ተክሌ ምርጥ የስዕል ስራዎች በሺ ዓመት አንዴ ብቅ እንደሚሉ የፈጠራ ስራዎች ውድና ብርቅ የሥነ ጥበብ ውጤቶች ናቸው። አብዛኛዎቹ ስዕሎቻቸው ጠንካራ የሀገር ፍቅር ስሜትና የተፈጥሮ ውበትን ህያው በሆኑ ታዋቂ ስራዎቻቸው አንጸባርቀዋል። በጥንታዊቷና ታሪካዊቷ በርካታ የምርምርና የጥናት ሰዎችን ለምትስበው እናት ኢትዮጵያ የሜትር አርቲስት አፈወርቅ ተክሌ ምርጥ የሥነ ጥበብ ስራዎች ተጨማሪ ጌጥና ኩራት ናቸው ሲሉ አስተያየታቸውን ሰጥተው ነበር። የሜትር አርቲስት አፈወርቅ ተክሌ በሀገራችን ኢትዮጵያና በዓለም አቀፍ ደረጃ የሚታወቁባቸው በርካታ የሥነ ጥበብ ስራዎች አሏቸው። ከእነዚህም መካከል እናት ኢትዮጵያ በሚል የሳሎት ስዕላቸውን ያጠኑ አንዳንድ ሰዎች የዚህ ስዕል መነሻ የሆናቸው ለእናት ምድራቸው ያላቸው ህያው ፍቅር በብሩሻቸው የገለጹበት ድንቅ ስራቸው እንደሆነ አስተያየት ይሰጣሉ። እንዲሁም አፍሪካውያን ከቅኝ ግዛት ቀንበር ስር ለመውጣት በሚያደርጉት የሞት ሽረት ትግል የጥቁር ህዝቦች ነፃነትና አይበገሪነት ልዩ መገለጫ በሆነች ኢትዮጵያ የአፍሪካ አንድነት ድርጅት ሲቋቋም የአፍሪካውያን ታላቅ ስልጣኔ፣ አኩሪ ባህል፣ ታሪክና ነፃነትን በብሩሻቸው ቀለም በድርጅቱ መሰብሰቢያ አዳራሽ እውን ያደረጉትኝ ታላቅ የጥበብ ሰው ነበሩ። በድርቅ በጦርነትና በረሀብ የተጎሳቆለችው እናት ሀገራቸው ኢትዮጵያ በብሩሻቸው የገለጹበት ዋይ ዋይ የት ትሄዳለ የሚለው የጥበብ ስራቸውም በሀገራችን በወቅቱ በደረሰው አስከፊ ድርቅና ረሀብ የደረሰባቸውን የልብ ስብራትና ጥልቅ ሀዘን የገለጹበት ስራቸው ነው። ጊዜ የማይሽራቸው ታላላቅ የስዕል ስራዎች ለዓለም ያበረከቱ ሲሆን በስዕሎቻቸውም ስርዓት አምልኮን፣ ማህበራዊ ኗኗር፣ የማህበረሰቡን ደስታና ሀዘን ጀግንነትና ስልጣኔውንና ሀገር ወዳድነትን የሚያንጸባርቁ ስራዎችን አበርክተዋል። በተለይም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካላቸው ጥልቅ ፍቅርና እምነት በመነጨ ለተለያዩ ቤተ ክርስቲያናት እንዲሁም በስቱዲያቸውና በጸሎት ቤታቸው የሚገኙ መንፈሳዊ ስዕላትን አበርክተዋል። ኢትዮጵያን በማስተዋወቅ ረገድም በስዕሎቻቸውና በቅርጻቅርጾቻቸው አማካኝነት ከፍተኛ ሚና የነበራቸው ሲሆን ቪላ አልፋ የተሰኘው ባለ 22 ክፍሎች መኖሪያ ቤታቸውና የግል ስቱዲያቸው ውስጥ ይህንኑ ለማንጸባረቅ ጥረት አድርገዋል። በቪላ አልፋ ስቱዲዮ ውስጥ የአክሱም ሐውልት፣ የጎንደር ፋሲለደስ፣ የሀረር ግንብ፣ የላሊበላ ውቅር አብያተ ክርስቲያናት፣ ቅዱሳት ስዕላት፣ የተወለዱበት አንኮበር የሚገኘው ቤተ መንግስት የሚያስደንቁ ባህላዊ፣ ታሪካዊ፣ ሃይማኖታዊና ሀገራዊ እሴቶችን አካቶ የያዘ ነው። በተለያዩ አለም አቀፍ ሙዚየሞች ውስጥ ስዕሎቻቸው በክብር ተቀምጠውላቸው በጎብኚዎች እየታዩ ይገኛሉ። በአለማችን ላይ ከሚገኙ ስመጥርና ታላላቅ ከተሰኙ ሁለት መቶ ሰዎች ጋር የህይወት ታሪካቸውና የኢትዮጵያ ሰንደቅ ዓላማ በጨረቃ ላይ እንዲያርፍ የተደረገ ሲሆን በደረሰባቸው የጨጓራ አልሰር ህመም ምክንያት በህክምና ሲረዱ ቆይተው በተወለዱ በሰማንያ ዓመታቸው ሚያዝያ 2 2004 ዓ.ም ከዚያ ዓለም በሞት ተለይተዋል። በዛሬው የነማናቸው አምዳችን ጥቅምት ለኢትዮጵያ ካበረከተቻቸው በረከቶች አንዱና እሳቸውም ለኢትዮጵያ ስመጠራት አንዱ ስለሆኑ ከታሪካቸው ቆንጠር አድርገን አደረስን። በመጨረሻም አጫጭር ጉዳዮችን ወደ እናንተ እናደርሳለን። ቤተልሔም ሰለሞን ታቀርባቸዋለች። ከእንስሳት ሀብት የሚገኘውን ጥቅም ለማሳደግ ዘመናዊ የአረባብ ስርዓትን መዘርጋትና በእሴት ሰንሰለት ላይ የሚገጥሙ ችግሮችን መፍታት የርብር ማዕከላችን ነው ሲሉ የግብርና ሚኒስቴር አዲሱ አረጋ ገለጹ። በተቀናጀ የእንስሳት ልማት የስጋ ወጪ ንግድ፣ የእርድ እንስሳት አቅርቦት ትስስር ላይ የባለድርሻ አካላት የውይይት መድረክ ተካሂዷል። የግብርና ሚኒስትር አቶ አዲሱ አረጋ ኢትዮጵያ በዓለም ደረጃ ተጠቃሽ ቁጥር የለው የእንስሳት ሀብት ቢኖራትም ተገቢውን ጥቅም እያገኘች አይደለም ብለዋል። የእንስሳት እርባታውን ዘመናዊ ማድረግ ሌላው የትኩረት አቅጣጫ መሆኑን ገልጸው ዘመናዊ እንስሳት እርባታ ማዕከላትን ወደ ስራው ማስገባት በትኩረት እንደሚከናወንም ጠቁመዋል። በሊማት ትሩፋት መርሃ ግብር ምርታማነትን ለማሳደግ እየተሰራ መሆኑን በማንሳት ዝርያ ማሻሻል ላይም የተሰሩ ስራዎች ለውጥ እያመጡ መሆኑን አብራርተዋል። መረጃው የኢትዮጵያ ዜና አገልግሎት ነው። በኢትዮጵያ ና በአውሮፓ ህብረት መካከል ያለው አጋርነት ዘላቂ ልማትና ብልጽግና ማረጋገጥ የሚያስችል መሆኑን የገንዘብ ሚኒስቴር ዴታ ሰማሪ ታስዋሰው ገለጹ። ኢትዮጵያና የአውሮፓ ህብረት ለ2025 ዓመታዊ ድርጊት መርሃ ግብር የ90 ሚሊዮን ዩሮ የፋይናንስ ስምምነት ተፈራርመዋል። ስምምነቱን የገንዘብ ሚኒስቴር ዴታ ሰማሪ ታስዋሰውና በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፍሮም ኢምስበርግ ተፈራርመውታል። የገንዘብ ሚኒስቴር ዴታ ሰማሪ ታስዋሰው በዚህ ወቅት እንደተናገሩት ኢትዮጵያና የአውሮፓ ህብረት ለ2025 ዓመታዊ ድርጊት መርሃ ግብር የ90 ሚሊዮን ዩሮ የፋይናንስ ስምምነት መፈራረሟቸው መሆናቸውን ገልጸዋል። ስምምነቱ እንደ መሬት አስተዳደር፣ የብዝሃ ሕይወት ጥበቃ፣ የአየር ንብረትን መቋቋም፣ የሴቶችን ኢኮኖሚያዊ አቅም ማጉልበት ና ከስደት ተመላሾች ድጋፍ ባሉ አራት ቁልፍ ፕሮግራሞች ላይ እንደሚያተኩርም ጠቅሰዋል። ይህም በአዲስ የትብብር መንፈስ ለረጅም ጊዜ የቆየውን ትብብር የሚያጠናክር እንዲሁም በዓለም አቀፍ ጉዳዮች ላይ ያለውን ስትራቴጂካዊ አጋርነት የሚያጠናክር መሆኑን ሚኒስትር ዴታዋ ተናግረዋል። ስምምነቱ በኢትዮጵያና በአውሮፓ ህብረት መካከል ያለው አጋርነት ዘላቂ ልማትና ብልጽግናን ማረጋገጥ የሚያስችል መሆኑንም ገልጸዋል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ስናደርስ የቆየ ነው። የዕለቱ ዜናችን በተከታተላችሁት መልኩ ተጠናቋል። ስለ አብሮነታችሁ እናመሰግናለን። ጤና ይስጥልኝ።